እንግሊዘኛን በፍጥነት ማውራት ወይም መቻል ከፈለጋችሁ ዛሬ የምነግራችሁ አምስት ነገሮች ሊኖሯችሁ ይገባል። እነዚህ አምስት ነገሮች ለምንድን ነው የሚያስፈልጉት ብላችሁ ከጠየቃችሁን ከዘመኑ ጋር መሄድ ስላለባችሁ፣ ምክንያቱም ዘመኑ የቴክኖሎጂ ነው እና በጣም ፈጣን ስለሆነ እናንተም ከዘመኑ ጋር ካልሄዳችሁ ወደኋላ ስለምትቀሩ ነው። ስለዚህ ወደኋላ እንዳትቀሩ እነዚህን ዛሬ የምነግራችሁ ነገሮች ሊኖሯችሁ ይገባል። ዝግጁ ናችሁ? ወደ ትምህርቱ እንሂድ። ሄሎ ቢዩቲፉ ፒፑል፣ ነቢል እባላለሁ። ይህ ስፒክ ቱሪች ነው። ለዚህ ቻናል አዲስ ከሆናችሁ ለምን ሰብስክራይብ ማድረግ እንዳለባችሁ ልንገራችሁ። ብዙ ጠቃሚ ትምህርቶችን በዚህ ቻናል ላይ ይተላለፋሉ። በተለይ በተለይ ከእንግሊዝኛ ጋር በተገናኝ፣ እንግሊዝኛ መማር እንፈልጋለን፣ እንግሊዝኛ ማወቅ እንፈልጋለን፣ እንግሊዝኛ ደፍረን መናገር እንፈልጋለን፣ ለምትሉ ሰዎች ይቻላል፣ በደንብ ይጠቅማቸዋል፣ እርግጠኛ ሆኜ የምነግራችሁ ማለት ነው። ስለዚህ ሰብስክራይብ ካደረጋችሁ፣ አሁኑኑ ሰብስክራይብ ማድረግ እንዳትረሱ። ቪዲዮ ደግሞ ከተመቻችሁ፣ ላይክ ማድረጋችሁ እንዳትረሱ። የመጀመሪያ ሊኖራችሁ የሚገባ ነገር በጣም ቀላል ነገር ነው። ይሄው ላሳያችሁ፣ ይታያችኋል። ይሄ ደብተር ነው አይደል? ደብተር ሊኖራችሁ ይገባል። ምን ማለት ነው? አንተ ሰው ያምሃል እንዴ ከቴክኖሎጂ ጋር ስልክ አልጠቀምም እንዴ የሚሉ ሰዎች አሉ። አይምሰላችሁ ስልክ በአሁኑ ሰዓት ካስተዋላችሁ ስልክ ብዙ ስልካችን ውስጥ ብዙ ነገሮች አሉ አይደለ። ብዙ ማናቃቸው ራሱ አፕሊኬሽኖች አሉ ማናያቸው ጭራሽ ቁጭ ብለን ዳውንሎድ እናደርጋቸዋል፣ እንግዲህ አንጠቀምባቸዋል። ኖት ራሱ አለው፣ የሳምሰንግ ወይም ሌላ ስልኮች ኖት የሚባል አፕሊኬሽን አላቸው። እዛ ኖት የምንጽፍበት ማለት ነው። እሱንም አብዛኞቻችን እንጠቀማለን፣ ብ ላስ ዝም ብሎ ተቀመጠ እንጂ። ስለዚህ አይምሯችን ደግሞ የማይረሳው ነገር አለ፣ እጃችን ሲጽፍ በቀላሉ አይረስም ባይ። ካስተዋላችሁ በእጃችሁ የጻፋችሁት ነገር ስጽፉና ዝም ብላችሁ ስልካችሁ ላይ የምጽፉት ነገር አንድ ነው ወይ? እስኪ ዝም ብላችሁ እናንተም ይህንን ወደ ተግባር ውሰዱ። የትኛውንም ታስታውሱት፣ ስልካችሁ ላይ የጻፋችሁት ነገር ነው ወይስ ደፍተር ላይ የጻፋችሁት ወይም ወረቀት ላይ የጻፋችሁት ነገር ነው? የእናንተም መልስ እጠብቃለሁ። ዞሮ ዞሮ ግን ኖትቡክ ያስፈልጋችኋል። ለምን ያስፈልጋችኋል ካላችሁኝ፣ ምክንያቱም እናንተም እንግሊዘኛ ስትማሩ በየዕለቱ የሚያጋጥሟችሁ ቃላት ወይም ሐረጎች መጻፍ ይጠበቅባችኋል። እኔ ሁሉም ቃላት ያዙ ማለት አልችል፣ ግን ቢያንስ ቢያንስ የማታውቋቸው ቃላቶች፣ አንድ ሶስት በቀን ቢያንስ ሶስት ቃላትን ማውንት መጻፍ አለባችሁ። ታዲያ መጻፍ ብቻ አይደለም፣ ባይዶ መጻፍ ብቻ አይደለም። አደራችሁ ቃላቶቹ ይጻፉና፣ እነዚህን ቃላት ምን ታረጋላችሁ መሰላችሁ? እያንዳንዱ ቃል በሶስት አረፍተ ነገሮች ውስጥ ማካተት ይጠበቅባችኋል። እንዴት እናስገባችኋለን ካላችሁ፣ እንግዲህ በቻት ጂፒቲ መጠቀም ትችላላችሁ። ብዙ አፕሊኬሽኖች መጠቀም ትችላላችሁ። ግን ዋናው ሀሳቡ ቃሉ መጀመሪያ ትርጉሙ ምን እንደሆነ ማወቅ አለባችሁ። ካወቃችሁ በኋላ ትርጉሙን ምንድነው በአረፍተ ነገር ውስጥ ከታችሁ የተለያዩ ትርጉም ሊሰጥ ስለሚችል ቃሉ ራሱ የተለያዩ ትርጉሞች ሊኖሩ ስለሚችል በተለይ ከአረፍተ ነገር ጋር ሲዋቀር፣ እነሱም የተለያዩ ሀሳቦች ወይም የተለያዩ ዴፊኒሽን ወይም ፍቺዎችን መረዳት አለባቸው። ስለዚህ እያንዳንዱ ቃል በሶስት ሶስት ምሳሌ። ስለዚህ ምን ያህል አላችሁ ማለት ነው? ዘጠኝ ምሳሌዎች ይኖራቸዋል ማለት ነው። ጥያቄ ምሳሌ ሊሆን ይችላል፣ መገረም ምሳሌ ሊሆን ይችላል፣ ዝም ብሎ ፖዚቲቭ አረፍተ ነገር ሊሆን ይችላል። አሁንታዊ አረፍተ ነገር ማለት ነው። ስለዚህ በዚህ መልኩ ምን ይሆናል፣ ቢያንስ በየቀኑ ሶስት ሶስት ቃላትን ከተለማመዳችሁ አስባችኋል፣ በየወሩ ምን ያክል ቃላት እንዳወቃችሁ፣ በጣም ብዙ ማለት ነው። በየአመቱ ውስጥ ብዙ ቃላት አወቃችሁ ማለት ነው። ግን እንደነገርኳችሁ ነው የማታ ያወቋችሁ ቃላት ላይ ትኩረት አድርጉ። የምታውቋቸውማ ታውቋቸዋላችሁ፣ አይደለም ይህ አንደኛው ተግባር ነው። ሁለተኛው ተግባር ማድረግ ያለባችሁ ወይም መኖር ያለበት ነገር ምንድን ነው? ስልካችሁ ለመኖር ያለበት ነገር ዱዎሊንጎ የሚባል አፕሊኬሽን አለ። ፍሪ ነው፣ ብዙ ሰዎች የተጠቀሙበት ነው። ያን አፕሊኬሽን ለምን ይጠቅማችኋል? በሚገርማችሁ ሁኔታ ልክ እንደ ጌም ነው። ጌሚፋይድ በሆነ መልኩ እንግሊዝኛ እንድትማሩ ያደርጋችኋል። ስለዚህ እንዴት አድርጋችሁት ማለት እንደ ስራም አይሆንባቸው ብዙ ሰዎች የመማር ነገሩ የሚሰለቻችሁ ለምን መሰላችሁ? ትምህርት የሚለው ሀሳብ ራሱ ብዙ ሰው ይሰለቸዋል፣ አይወድ ይህ ትምህርት ልማር ነው ደግሞ ብሎ ያማረራል። ነገር ግን ለዚህ ነው እነሱንም አፕሊኬሽን የፈጠሩ ሰዎች ጌሚፋይድ በሆነ መልኩ አዝናኝ በሆነ መልኩ ሰዎቹን እንዲጠቀሙበት ያደረጉት አፕሊኬሽን ነው። ስለዚህ በጣም ጠቃሚ አፕሊኬሽን ነው። ምን ታደርጓላችሁ? ዳውንሎድ ታደረጉትና ከዛ በኋላ እዛው ሬጅስተር ካረጋችሁ በኋላ ሌቭላችሁን ቴስት ያደረጋል። እሱን ከጨረሰ በኋላ በየቀኑ ፕራክቲስ ማድረግ የሚችሉበት አፕሊኬሽን ነው። የማዳመጥ አረፍተ ነገሮችን በትክክል የማዋቀር ጌም በሆነ መልኩ ማለት ነው ደግሞ ፕሮናንሲሽናችሁን በትክክል የምትሉበት ደግሞ ያው ቮይስ የፊቸር ስላለው ማለት ነው። ስለዚህ ይህንንም ሊኖራችሁ የሚገባ አንድ አፕሊኬሽን ነው። በደንብ መጠቀም ትችላላችሁ። ይመክራችሁን የእኔ ምክር ቢያንስ ከዲዋሊንጎ ጋር በየቀኑ ለ2020 ደቂቃ ፕራክቲስ ብታደርጉ የሚገርም ነገሮች ትማራላችሁ። የሚገርሙ ቃላቶች፣ የሚገርም ራሱ የአረፍተ ነገር አወቃቀር ትማራላችሁ። በእርግጠኛነት ይምላችሁ ማለት ነው። ስለዚህ የትምህርታችሁ ወይም ደግሞ የእንግሊዝኛ የማውራታችሁ ፍጥነት አክስለሬት ታደረጋላችሁ ወይም ታፈጥናላችሁ ማለት ነው። ሁለተኛው ሊኖራችሁ የሚገባ ነገር ማለት ሶስተኛው ወሳኙ ነገር እዚህ ጋር ደርሰናል ማለት ነው። ሊኖራችሁ የሚገባ ነገር ቻት ጂፒቲ ስልካችሁ ላይ ሊኖራችሁ ይገባል። የግዴታ በኩ ስለ ቋንቋ ብቻ አደለም ነገራችሁ በጣም አስፈላጊ አሁኑ ሰዓት ያው ቻትጂፒቲ ብቻ አይደለም፣ ብዙ የኤአይ በኤአይ የት ሰፖርት ወይም ፓወር ባይ ኤአይ የሚባሉት አፕሊኬሽኖች በጣም ብዙ አሉ። ነገር ግን በአሁኑ ሰዓት ያው ሊድ የሚያደረግ ወይም ደግሞ የሚመራው ያለው ቻትጂፒቲ ነው። ስለዚህ ብዙ መረጃዎች ማግኘት ስለምችሉ ቻትጂፒቲ መጠቀም ትችላላችሁ። ምን ልንጠቀመው ነው ወይም ለምንድን ነው የምንጠቀመው ብትሉኝ፣ ከግራመር ግራመር ማግኘት ትችላላችሁ፣ ሌክቸር ማግኘት ትችላላችሁ፣ ከጽሁፍ ከፓራግራፎች ማየት ትችላላችሁ፣ ማለት ማንበብ የምትፈልጓቸው ነገሮች ካሉ። ከዛ ውጭ ደግሞ በጣም ወሳኙ ነገር ላሳያችሁ፣ በጣም ወሳኙ ነገር ማለት ስፒኪንግ ላይ ከማጋነው ማወራው የሚሉ ሰዎች አሉ ማለት ከማጋል አውራ የሚሉ ሰዎች አሉ። ቻት ጂፒቲ የሚገርማችሁ አንድ ፊቸር ጨምሯል። አሁን ፊቸር ምንድነው መሰላችሁ? ቀጥታ ከቻት ጂፒቲ ጋር ማውራት ትችላላችሁ፣ በጽሁፍ ብቻ ሳይሆን በንግግር በድምጽ ማለት ነው። ለምሳሌ ልንገራችሁ። አሁን እዚህ ጋር

ቻት ጂፒቲ ምን ያህል እንደሄደ ምን ያህል ፈጣን እንደሆነ ምን ያህል ለውጥ እያሳየ እንደሆነ ስለዚህ በደንብ ማድረግ ያለባቸው ወይም ማወቅ ያለባቸው ነገር ይህንን አጠቃቅሙን በደንብ ከተረዳችሁ በጽሁፍም መልክም ሊሆን ይችላል በቮይስ መልክም ሊሆን ይችላል መጠቀም ትችላላችሁ በጣም ወሳኝ አፕሊኬሽን ነው ኦኬ አራተኛው ነገር ሊኖራችሁ የሚገባው የፖድካስት ፕሌየር የሚባል አፕሊኬሽን አለ ፖድካስት ፕሌየር ማለት የአፕሊኬሽኑ ምንድነው በአብዛኛው ጊዜ ፖድካስቶች አሉ የሚለቀቁ አይደለም በዩቲዩብ በሉት ወይም ደግሞ አርኖስ ስፖቲፋይ የሚባል ደግሞ አፕሊኬሽን አለ፣ ወይም ደግሞ ከምፓኒ አለ። ብቻ እዛ ላይ የሚለቀቁ ፖድካስቶች አሉ። እዛ የፖድካስት ፕሌየር ላይ ከዛ የተገኙት የፖድካስት ስብስቦች በሙሉ እዛ ላይ ታገኙታላችሁ። ምን ይጠቅማችኋል ካላችሁኝ፣ የማዳመጥ ክህሎታችሁ ያዳብራል። ስለዚህ በቀን በቀን አሁን ብዙ ሰዎች አፕሊኬሽን ይሄ ኢንተርኔት በጣም አይፈልግም፣ ባይ ዘ በጣም ትንሽ ኢንተርኔት ነው የሚፈልገው። ስለዚህ አንድ አፕሊኬሽን ዳውንሎድ ካደረጋችሁ በኋላ የፈለጋችሁት ፖድካስት የምትፈልጉት ሰው የምትወዱት ሰው ሊሆን ይችላል፣ ወይም ደግሞ የምታዳምጡት ሰው ሊሆን ይችላል። እዛ ፖድካስቱን ከፍታችሁ ብዙ ነገሮችን በማዳመጥ ብዙ ነገር ይመጣል፣ ምክንያቱም ጆራችሁ ሲለማመድ ጆሮችሁ እንግሊዝኛውን ሲለማመደው ምን ይሆናል ማለት ነው? ከዛ ለምላሳችሁ ይቀለዋል። ምክንያቱም የሰማውን ነገር ነው ማውራት የሚችለው ምላሳችሁ። ስለዚህ በሊስኒንግ ላይ በደንብ መለማመድ ትችላላችሁ። በእነዚህ ወይም በዚህ አፕሊኬሽን ፖድካስት ፕሌየር ይባላል። ብዙ አይነቶች አሉ፣ ባይደዊ አንድ ብቻ አይደለም። ብዙ አይነቶች ስላሉ የሚመቻችሁ ለስልካችሁ ሜጋቢክስሉ ሰፊ ያልሆነ መጠቀም ትችላላችሁ ማለት ነው። ኤ አራተኛው ሊኖራችሁ የሚገባ ነገር ነው። እስካሁን ድረስ ጥሩ ነው የነገርኳችሁ ነገሮች ጥሩ ከሆኑ በኮሜንት ላይ ጥሩ ነው ወይም ደግሞ ፐርፌክት የሚለውን እስኪ ጻፉልኝ ማለት ትችላላችሁ። ይህ አራተኛው። አምስተኛው ሊኖራችሁ የሚገባ ነገር ምንድን ነው? ከራሳችሁ ጋር የሚስማማ መጽሐፍ የእንግሊዘኛ መጽሐፍ ከራሳችሁ ስላችሁ ማለት ነው። ለምሳሌ ከሙያችሁ ጋር ሊሆን ይችላል። እናንተ እንግሊዘኛ መማር የፈለጋችሁት ለሙያው ከሆነ ከሙያው ጋር የሚሄድ መጽሐፍ ሊኖራችሁ ይገባል። ለምሳሌ ከአካውንቲንግ ጋር የተገናኘ ከሆነ ወይም ከኢኮኖሚክስ የምትሰሩ ከሆነ ሰው ኢኮኖሚክስ ዘርፍ ላይ የተጻፉ መጽሐፍቶች በጣም ነፍ ናቸው። እነሱ ላይ ትኩረት ማድረግ አለባቸው። እንደዚሁ ከጀስት አድቨንቸር የሚለው ሀሳብ ላይ ብዙ ጊዜ መጓዝ የምትወዱ ሰዎች ከሆነ ከአድቨንቸር ጋር በተገናኘ እንትም በተለይ ጉዞ የምታደርጉ ከሆነ ከአድቨንቸር ጋር በተገናኘ የተጻፉ መጽሐፍቶች አሉ። እነሱንም ማንበብ ሂስቶሪ ሊሆን ይችላል ከሂስቶሪ ጋር በተገናኘ የምትሰሩ ስራ ካለ አሁንም እንደዛው ነው። ሰው ብዙ አይነት መጽሐፍቶች አሉ አይደለ? ከእናንተ ጋር የሚስማማው እና እንግሊዝኛ ለምን እንደምትፈልጉት ከተረዳቸው በኋላ ከዛ ነገር ጋር የሚገናኝ መጽሐፍ ቢያንስ አንድ መጽሐፍ ሊኖራችሁ ይገ ይገባል ቢያንስ የግዴታ ብዙ መጽሐፍ ግዙ ማለት አልችልም ግን ቢያንስ አንድ መጽሐፍ ሊኖራችሁ ይገባል ሃርድ ኮፒም ሊሆን ይችላል ሶፍት ኮፒም ሊሆን ይችላል ሃርድ ኮፒ ይመረጣል ለምን ሶፍት ኮፒ ስልካችሁ ላይ ስለሆነ ስልካችሁ ላይ የምትጠቀሙት በአብዛኛው ጊዜ እርግጠኛ ሁኝ የምነግራችሁ ለሶሻል ሚዲያ ነው እርግጠኛ ሁኝ የምነግራችሁ እንጂ እስኪ እውነቱን እናውራ ከዚህ ገፍቼ እስኪ ፒዲኤፍ ላንብብ ወይም ደግሞ ዳውሎድ ያረኩት መጽሐፍ አለ እስኪ ላንብቡ ብለው የሚገባ ሰው ጥቂት ነው። በቁጥር ሊቆጠር ይችላል። ግን መጽሐፍ ላይ ፊትለፊት ስለሚቀመጥ የሚታይ ቦታ ለ ስታስቀምጡት የበለጠ ምን ይሆናል፣ አትረሱት። ገባቸው አይደል? ልክ ቤቱ ስትገቡ ቲቪ አጠገብ ሊሆኑ ይችላል። በየጊዜው በቃ የሚታይ ቦታ ላይ መቀመጥ አለበት። ከዛ ልክ ስታዩት ምን ታደረጋላችሁ፣ የንባብ ፍላጎታችሁ ይጨምራል። በቀን ቢያንስ አንድ ፔጅ ማንበብ ይጠበቅባችኋል። በቀን አንድ ፔጅ ማንበብ ይጠበቅባችኋል። ካስተዋላችሁ አሁንም አራት አራቱንም ቅርንጫፎች ነክተናል ማለት ነው። አራቱን ቅርንጫፎች መጻፍ በምንድን ነው? በቮካብለሪ ላይ በመጀመሪያው ኖት ቡካችሁ ላይ መጻፍ ትችላላችሁ ብያችሁ። ስለዚህ የጽሁፍ ልማዳችሁ ምን የተለማመዳችሁ ነው። ይሄ ሁለተኛው ደግሞ ጌሚፋይድ በሆነ መልኩ እንዳልኳችሁ ብዙ ነገሮችን መንካት ትችላላችሁ። በተለይ በምንድ ነው? በዶሊንጉ ማለት ነው። ቻቲቢቲ ላይ ስትሄዱ ግን ምንድን ነው፣ ስፒኪንግ ላይ በደንብ ማተኮር ትችላላችሁ ማለት ነው። ከዛ ደግሞ ወደ ፖድካስት ደግሞ የማዳመጥ ችሎታችሁን እያዳበራችሁ ነው ማለት ነው። አምስተኛው መጨረሻው የንባብ ችሎታችሁ እያዳበራችሁ ነው ማለት ነው። አያችሁ። ስለዚህ እነዚህን አምስት ነገሮች ሊኖሯችሁ ይገባል እንግሊዝኛ በፍጥነት ለማውራት ከፈለጋችሁና ከወሰናችሁ። ካልፈለጋችሁ ካልወሰናችሁ ሌላ ጉዳይ። ግን ከወሰናችሁና ቁርጠኛ በቃ እኔ መናገር አለብኝ ከዚህ በኋላ እንግሊዝኛ በአጭር ጊዜ ውስጥ መናገር አለብኝ ብላችሁ ከወሰናችሁ እነዚህን ነገሮች ሊኖሯችሁ ይገባል ብዬ አምናለሁ እኔ እንደ አስተማሪነቴ ማለት ነው። የዛሬ ትምህርት በዚህ መልኩ አብቅቷል። ለሚቀጥሉ ደግሞ ምን አዲስ ነገር ይዤላችሁ እመጣለሁ። እስከዛው መቸርንቆይ ሰላማችሁ ይብዛልኝ።